አሰላሙ አሌይኩም ረህመቱላሂ በረከቱ ውርድና የተከበራችሁ የኢትዮጵያ ቤተሰቦች ሰላም ለእናንተ ይሁን። በያላችሁ ይዛ እኔ በሰላማችሁ ይዛ እኔ በጣም ደህና ነኝ። ሁላችሁ ምንድናችሁ? ሰላም ብያለሁ። ዛሬ የማሳያችሁ ብርያኒ ነው። ብርያኒ ቺክን ብርያኒ ዶሮ። ዶሮውን ለመስራት ደግሞ የሚያስፈልጉና አንዳንድ ግብአቶች አሉ። ያው የምጠቀማቸውን ነው የማሳያችሁ እና ወዶችዬ መጀመሪያ እዚህ ጋር ቲማቲም አለ። እዚህ ጋር ደሞ ሮፕ አለ። ይሄ ደሞ ክዝበራ አለ። እዚህ ጋር ደሞ ሽንኩርት አለ። ፍልፍል አለ። እዚህ ጋር ደሞ ቱም አለ። ቱም እና ዝንጅብል ባንድ ላይ የተፈጨ ማለት ነው። እዚህ ጋር ደሞ እንደምታውቁት ዶሮ አለ። አጥቤ አለው። ኮራርጫ አጥቤ ያስቀመጥኩት። ባህራቶች ደግሞ እዚህ ጋ አሉ። ባህራቶቹ ፍልፍል አስዋድ አለ፣ ከሞን ፓውደር አለ፣ ብርያኒ ባህራት አለ። እዚህ ጋር ከሞን ነው፣ ይሄ ከሞን ፓውደር ነው። እዚህ ጋር ደግሞ ይሄ ፍልፍል አስዋድ ነው። ይሄ ደግሞ ፓፕሪካ ነው። ይሄ ደግሞ የብርያኒ የብሪያኒ ቅመም ነው ማለት ነው ራሱ የቻለ የብሪያኒ ቅመም ነው። እዚህ ጋር ደግሞ ኩርኩም አለ ማለት ነው እኔ የምጠቀማቸው እነዚህ ነው። ከዛ ደግሞ ምን ያስፈልገናል? ሩዙ ለሩዙ ደግሞ ሩዝ አጥቤ ዘፍዘፍ ያስቀምጫለሁ። ለሩዙ ይሄንን ወርቅ አጋራል አለ ይሄንን ሚስማር አለ፣ ሄል አለ፣ ፍልፍል አስዋድ አለ። ከዛ ይሄ ሲናሞን ሲናሞን ሀባው አለ ማለት ነው። ከዛ ውሃችንን እንጥዳለን። እዚህ ጋር ጨውና ዘይት አሁን አድርጌበታለሁ፣ ይለያል፣ ጨውና ዘይት። ከዛ እነዚህን ባህራቶች ሁሉንም እንጨምራለን። ውሃው እየፈላ ነው። ኦረጂ አሁን ሲጋ ውዶቼ፣ ዘይቱን አግዬ ዘይት መጀመሪያ ደረሱና ሽንኩርቱን ጨምርለሁ። ሽንኩርቱን ይሄንን ለሁለት ነው የማደርገው ጊዜ ስለሌለኝ ትንሽ ወደ ብራውንነት እስከሚቀየር ድረስ እንጠብቀዋለን። ብራውን ሲሆን ግማሹን አውጥቼ ከላይ ለከለር የምጠቀመው አደርገዋለሁ ማለት ነው። ወዶች ወደዛ ወደዚህ እያልኩኝ ይሄ የተወሰነ ተቃጥሎብኛ ማለት ነው። የተቃጠለው እንደዚህ ጥቁሩን እናነሳዋለን፣ እንዳያበነሽ ማለት ነው። የተወሰነ በስነ ስርዓት ብራውን አልሆነ አልፎ አልፎ ይታያቸዋል። እንደዚህ ሲኖር ከዛ እዚህ ጋር ቀንሰን እናስቀራለን። ዶሮ ወደመርቶቻ ላይ ንሴቶቸነ ቀሚሳስቀሚጠ ነበረ እዚጋ ጨምረዋለሁ። ይህንን እያገላበጥኩኝ የተወሰነ ሰዓት ጠብሰውና ማለት ነው። ባህራቱን በኋላ ነው የሚጨምረው። አሁን ደግሞ እዚህ ጋር ጨምሬዋለሁኝ ሩዜን፣ ውሃው ፈልቶ ማለት ነው። ይሄ ውሃው ከለሩ ቀየር ያለው እንትን ስላደረግኩበት ምንድን ነው፣ ቢስማር ነው የሚባለው። በዚህ በቁርንፍድ ነው ነው የሚባለው። ይሄ ቁርንፍድያ፣ እሱ ነው ከለሩን የቀየረብኝ። ሽታ አለው፣ ምርጥ ሽታ ስላለው ነው ስለምፈልገው ነው። ይሄ እንደዚህ አድርገን ሩዛችንን እናበስላለን። አንኳኳ ይቅርታ፣ ነጭ ሽንኩርትና ዝንጅብል አሁን በደንብ ነው እንትን ያለው የበሰለው። አሁን በዚህ ባህራት ሁሉንም እንጨምርበታለን። ያዘጋ ነጅኑ ጫው ብቻ ነው ያልጨመርነው። ይጨምራለሁ ማለት ነው እንደምታዩት እንደዚህ ሆኗል። ቲማቲም ገና አልጨምርኩበትም። ትንሽ ቀላ ብሏል ግን ፓፕሪካ ስለበዛውበት ይሁን አይደነ ሮብ ስለማደረግበት ችግር የለውም። ሮብ ምን ይጨመርኩት ሮብ ሮብ እንትን ሲል ማለት ነው። ከለሩ ራሱ ይስተካከላል ስጨምርበት ያው እንደዚህ ሆኖ የተወሰነ እሳቱ ይመታውና የተስተካከለ ከለር የሚያይ ከለር ይሆናል ማለት ነው። በነገራችን ላይ እንደዚህ ሳማ ስል ማለት ነው፣ እየፈራሁ ነው ይገለበጥብኛል፣ በየ አፋፍ ላይ ስለሆነ ድስቱ። እኔ በእጅ እዚህ ጋር ይዤ እንደዚህ ስል ሳማ ስል በጣም እየተሳቀኩ ነው ማለት ነው። እንዳይገለበጥና እንዳልቃጠለላችሁ ብዬ ማለት ነው። አሁን የተወሰነ አስመታውና እሳቱ የተወሰነ ትንታነ በኋላ ሩዛችንን እንጨምራለን ከላይ ማለት ነው። ውዶቼ ይሄው በዚህ መንገድ አንስቼዋለሁኝ። ዶሮይቱን ለብቻ አውጥቼ እዚህ ጋር አስቀምጣታለሁኝ። አሁን ሩዙን እንጨምራለን። ይሄው ሩዙን አድርጊያለሁኝ ከስር ግማሹ ማለት ነው። አሁን ደግሞ ዶሮይቱን የምናደርገው እዚጋ እዚህ ጋር ዶሮ ከላይ እንደዚህ እናረጋትና ቦታውን እናደላድልና ሩዝ ከላይ እናደርግበታለን። ጊዜ ስለሌለኝ ነው። ዛሬ እንግዲህ በስነስርዓት አላደረኩት ብዬ ነው ማስበው። ይሄ እንደዚህ አድርጌዋለሁ ውዶች፣ ይሄ ከለር አረኩበት። በአንድ በኩል ብቻ ካደረግን በቂ ነው። ይሄ ቀይ ነው፣ በኋላ ነው በደንብ የሚቀለው። አሁን አድርጌበታለሁ። በአንድ በኩል ቀይ፣ በአንድ በኩል ደግሞ ቢጫ ነው፣ በኋላ ነው በደንብ የሚለያችሁ። አሁን እንደዚህ ኩኗን ሙዶችዬ፣ እንግዲህ እንከፍተዋለን። ይሄ እንትን ቆይ፣ ይሄው እንደምታዩት ነው። በጣም ያምራል። እኔ ያምሮኛል ይሄ ከማደባለቂ በፊት ይሄንን አነሳዋለሁኝ ለብቻ። ይሄንን አንስቼ ከዛ በኋላ ታዩታላችሁ። ይሄ እንደምታዩት ከታች እንደዚህ ስገለብጡት እንደዚህ ሆነ። ይሄንን ይመስላል እላችኋለሁ ዬ አሁን ይሄ ቀስ ብዬ ቀስ ብላችሁ የምትጠቀሙበት ሳህን ላይ ታረጋላችሁ ወይም ላይ ካፈለጋችሁ ላይ ታደርጋላችሁ። እንደዚህ ነው ተታችሁ ቆይ ገል ብቻ ሳያችሁ ይሄው እንደምታዩት ነው። እንግዲህ ያው ስበሉት ነው እምታውቁት። እኔ ላቀርብ ነው እኔ እንበላለሁ። አይዘዌ ይህንን ይመስላል። እወዳችኋለሁ። ላይክ፣ ኮፒ፣ ሊንክ፣ ሼር በማድረግ ማየት ለሚፈልጉ ጓደኞቻችሁ ሁሉ አድርሱልኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።